አማራ ክልል እየተካሄደ ባለው አጀንዳ የማሰባሰብ የምክክር ሂደት የኅብረተሰቡ ወኪሎች ሀሳባቸውን አጠናቅረው እንደሚያቀርቡ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ተናገሩ። አሁን ላይ የተጀመረው አጀንዳ የማሰባሰብ ሂደት በሀገር አቀፍ ደረጃ በሚካሄደው የምክክር ጉባኤ ላይ የሚቀርቡ ሰዎችን በመምረጥ በቀጣይ ማክሰኞ እንደሚጠናቀቅ አስታውቀዋል። የሀገር አቀፍ ደረጃ በሚካሄደው ሀገራዊ ምክክር ጉባኤ ላይ የሚያቀርቡት ሰዎችን በመምረጥ ስለዚህ በአጠቃላይ ይህ ሂደት የሚጠናቀቀው ማክሰኞ ከሰዓት በኋላ እንደ አምላክ ፈቃድ ይሆናል። ከቀጣይ ሮብ ጀምሮ ደግሞ ሌሎች ባለድርሻ አካላት ውይይት እንደሚቀጥሉም ዶክተር ዮናስ ተናግረዋል። ከሰላሳ ጀምሮ ሮብ ማለት ነው እና ስቴክ ሆልደርስ ወይም ደግሞ ባለድርሻ አካላት ይገባሉ። ከነዚህ የተመረጡትና አዲስ ደግሞ የሚመጡ የማህበረሰብ አካላት፣ የፖለቲካ ፓርቲዎች፣ የዩኒቨርሲቲ መምህራን፣ ሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች፣ እነዚህ ደግሞ አንድ ላይ ይመጣሉ። አንድ ከዚህ የሚመረጡትና ከዚ የሚመጡት አንድ ላይ ተሰባስቦ ደግሞ በመጨረሻ ቅድም ያልነውን አጠቃላይ ስራ ያከናውናሉ። እስካሁን በነበረው ሂደት የተሳካ ስራ ተሰርቷል ያሉት ዶክተር ዮናስ ጦርነት ይብቃ፣ ችግሮች በውይይትና በንግግር ይፈቱ የሚሉ ድምጾች በውይይቱ ሂደት መንጸባረቃቸውን አንስተዋል። ፈጣሪ ይመስገን እጅግ የተሳካ ስራ እየተሰራ ነበረ። ወደ የክል ወደ የህዝባችን፣ ወደ የክላስተሮች ማለትም ወደ ማህበረሰብ ክፍል፣ ወደ ሴቶቹ፣ ወደ ወጣቶች፣ ወደ ገበሬዎች እያንዳንዳቸው ጓዘው ገብተን በእውነት ስናዳምጥ ነበር። የሀገር ውስጥ ተፈናቃዮች እንደዚሁ ስናነጋግራቸው ነበረ እና በውስጣቸው ያለው ኮሚትመንት ለጦርነት ያላቸው ጥላቻ ጦርነት በቃ ግጭት በቃን። ከእንግዲህ ተመካክረን ለሀገራችን መፍትሔ እናብጅ። መፍትሔ ቁልፉ እኛ እጅ ነው ያለው። አንዲት እናት በተለይ የተናገሩትን እዚህ ማንሳቱ አስፈላጊ ይመስለኛል። ሁለት ልጆች ናቸው ያሉኝ፣ አንዱ አማራ ፋኖ ጋር ነው ያለው፣ ሁለተኛው ደግሞ መከላከያ ነው ያለው። ቤተሰቤ እየተጣላ ነው ያለው የምትለው ይህ ደግሞ ኢትዮጵያን የሚቀርስ የሚገልጽ ምሳሌ ነው በእውነት እርስ በርስ የቤተሰብ ጸብ ነው ብለን የምንለው ለዚህ ነው እና መድኃኒቱ ደግሞ ሁሉም እንደምንለው እንደዚሁ ተቀራርበን መመካከር፣ መመካከርና መመካከር ነው። ጌታቸው ዘገባው የጌታቸው ገደፈው ነው።